ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አረፈዳችሁ። ለመላው የእስልምና እምነት ተከታዮች ለአረፋ በዓል እንኳን አደረሳችሁ በማለት የሰዓቱን አበይትና ምሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርእስተ ዜናዎቹን አረጋ ከበደ ተከበናል የጸጥታ ችግር ውስጥ ነው ያለ ነው ሲሉ የድረሱልኝ ጥሪም አቀረቡም። የፋኖ ኃይሎች ባህር ዳርን መክበባቸውንም አሳውቀዋል። በጎጃም የተለያዩ ቦታዎች ውጊያ እየተደረገ ነው። የፋኖ ኃይሎች የአገዛዙን ጦር ድባቅ መምታታቸውንም ተያይዘውታል። በሌላ በኩል አርበኛ ዘመነ ካሴም ለመላው የኢትዮጵያ ሙስሊም ማህበረሰብ መልእክትም አስተላልፏል። ከጎጃም ስለተሰሙ መረጃዎች ዝርዝር ይዘናል፣ ታደምጣላችሁ። በጎንደር ከባድ ውጊያም እየተደረገ ነው። የአገዛዙ ጦር ክፉኛ ተመቷል። የፋኖ ኃይሎች መብረቅ የምታቸውን አጠናክረው ሲቀጥሉ ከከባድ እስከ ቀላል መሳሪያም በእጃቸው ገብተዋል። መኪና የአገዛዙ ጦር በጎንደር ዶጋምድ መሆኑ ነው የተሰማው። ወደ ከተማም ዘልቀው ገብተዋል። የቴዎድሮስ ልጆች በተለያየ ይህንን ሳምንት እንደ ሰደድ እሳት እየተፋጁ ነው። ከጎንደር የተሰሙ በርካታ የጦር ግንባር መረጃዎችን እናስደምጣችኋለን። በሌላ በኩል አርበኛ ደረጀ በላይ ከጎንደር ሌላ አስደሳች ዜናም አሰምቷል። ከዚህ ቀደም ባለፈው አንድ እንሆናለን ካሉ በኋላ አሁን ስለ አንድነቱም የደረሱበትን ደረጃ አፎ አሳውቀዋል። አፏድ ና አፋብሃም 95 ፐርሰንት የአንድነቱ ነገር ተጠናቋል ሲሉ የምስራች አሰምተዋል። አርበኛ ደረጀ በላይ ከአርበኛ ደረጀ በላይ ጋር የተደረገ ቆይታ ይዘናል። አርበኛው ስለ እርስ በእርስ ውጊያ ጨምሮ በህዝብ ዘንድ ስለሚነሱ ከፍተኛ ጥያቄ ስለሚጭሮ ከፋኖ ጋር ስለተያዙ ጉዳዮች ማብራሪያ ይሰጣሉ። በቀጥታ ከእርሳቸው ታደምጣላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን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 ቀዳሚ ወዳደረኳቸው የጦር ግንባር መረጃዎች አልፋለሁ። አንድ ፋኖ ልኮ ሁለትና ሶስት የብልጽግና ቁልፍ አመራሮችን መምታት ተጀምረዋል ሲሎም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ህዝብ ግንኙነት መምሪያም ኃላፊው ፋኖ ማርሸት አስታወቁም። በዚህም መሰረት በሞጣ ግንባር ጀብዱ ተፈጽመዋል ሲሎም አሳውቀዋል። ይህ የምትመለከቱት ፋኖ ማቲያስ ወደ ቀራኒዮ አቅንቶም ድንገተኛ ጥቃት ለብቻው በመሰንዘር አንድ አርማ ተናዛዥን ጨምሮ ሶስት የብልጽግና አባላትን ማስራራት በተባለ ኋላ ቀር ግን የልብ አድረስ መሳሪያም ቀንድሿቸዋል ሲሉም የአማራ ፋኖ ብሔራዊ ኃይል በጎጃም ቃል አቀባዩ ፋኖ ማርሸት አስታውቀዋል። ተናጠላዊ ጥቃቱ ተጠናክሮ ይቀጥላል ሲሉም አርበኛ ማርሸት ፀሐዩም ዛሬ መልእክት አስተላልፈዋል። ይህን መልእክት መላው የአማራ ፋኖ ብሔራዊ ኃይል ሰራዊት ከልቡ ጽፎት እንዲፈጽመው ሲሉም አሳስበዋል። ከዚህ ኦፕሬሽን ጋር ተመሳሳይነት ያለ ባለው ጀብዱ በሸዋም ተፈጽመዋል። በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ለ7 ክፍለ ጦር ዛሬም እንደ ትላንቱ በሰርጂካል ኦፕሬሽን ጀብዱ መስራቱን አጠናክሮ ቀጥሎበታል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ለ7 ክፍለ ጦር ዘመቻ መምሪያ ኃላፊም አርበኛ አበበው ዘለቀ የደም መላሽ ሻለቃ ቃኞችን ይዞ ብልጽግናም እግሩን ዘርግቶም በሚያስተዳድርበት መንዝጌራ ወረዳ ሰርጎ በመግባት አንድ የስርዓቱ አገልጋይ ሚሊሻን ከነ ጥቁር ክላሹ በማውጣት መሳሪያውን ለክፍለ ጦሩ ገቢ ማድረግም ችለዋል። ይህ ድንቅ ኦፕሬሽን ያስደነገጠው መሀል ሜዳ የሰፈረው የብልጽግና ኃይል ከፍተኛ ድንጋጤ ውስጥ እንደገባ ነው የተነገረው። ይህ በእንዲህ እንዳለ የፋኖ ኃይሎች በአስደናቂ ስቦ ማስከዳት ግዳጃቸውን እየተወጡም ናቸው። አማራ ፋኖ ብሔራዊ ኃይል በመላው አማራ ስቦ ማስከዳት እየተጠቀምበት ባለው ስልት ከሰም ክፍለ ጦር ነበልባል ብርጌድ በርካታ የአገዛዙ ሰራዊት በማስኮብለል የበታተናቸውም ይገኛል። ወደ ምንጃር ሸንኮራ ነበልባል ብርጌድ የመጣው አራት ክፍለ ጦርና አንድ ሻለቃ ኮማንዶም ነበልባሎቹ ወደ ውስጥ ስበው በማስገባት የአገዛዙን ሰራዊት እንደምትመለከቱት ወደ ነበልባል ብርጌድ እንዲቀላቀል አድርገውታል። ይህ ስቦ ማስገዳት ስልት በጣም ተጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ኃይል ከሰም ክፍለ ጦር ነበልባል ብርጌድ ዋና ጦር አዛዥ አምሳሉ ፈቃዱ ጥላሁን ከልክሌም አሳውቋል። አገዛዙ ወደ ምንጃር ሸንኮራ ኃይል ጨምሮ በተለያዩ አቅጣጫ በማስገባት ፋኖን በእጅ ይዛለው የተቀሩትን እበታትናለ በማለት የመጣውን የአገዛዙን ጦር የፋኖ ኃይሎች አናብስቶቹ፣ የነበልባል ተዋጊዎች ተበታትነው እንዲሰርጉ ትእዛዝ ከተሰጣቸው በኋላም ተበታትኖ እንዲያስስ የወጣው የአገዛዙ ሰራዊት በነበልባል ደህንነት አባላቶች ወደ ነበልባል እንዲቀላቀል ምቹ ሁኔታ በማመቻቸት እንደምትመለከቱት በአንድ ጊዜም በሁለት አቅጣጫ ወደ ነበልባል ብርጌድ ገብተዋል። በተመሳሳይ በየአቅጣጫው ትጥቃቸውን ለገበሬ እያስታጠቁም ወደ አገራቸው የተበታተኑት የአገዛዙ ሰራዊት አባላትም በርካቶች ናቸው ተብለዋል። ይህ በእንዲህ እንዳለ በአሁኑ ሰዓት በአገዛዙ ውስጥ ያሉት አባላት ሁሉም መውጣትና መበታተን ስለሚፈልጉ ለመካድ ሲመካከሩ እንኳን ለመውጣት ባይመቻቸው ይቀሩ ይሆናል እንጂ አንድ ሚስጥር ትንፍሻ አይሉም ጓዶቻቸውንም አሳልፎ አይሰጡም። ለዚህም ነው የምትመለከቷቸው ስምንቱን በአንድነት በ አንድ አቅጣጫ ተመካክረው ሽፋን እየተሰጣጡ የወጡት። በሌላ በኩል አርበኛ ዘመነ ካሴ ለመላው የእስልምና እምነት ተከታዮች መልእክት አስተላልፏል። በምትመለከቱት ጽሑፍ መልኩም አርበኛ ዘመነ ካሴ እንኳን ለ1446ኛው የመስዋዕትነትና የመታዘዝ ታላቅ እስላማዊ በዓል ኢዳላድሃ አረፋ በሰላም አደረሳችሁ ኢድ ሙባረክ ሲል አርበኛ ዘመነ ካሴ እንዲህ በምትመለከቱት መልኩም ዘንጦም ለመላው የእስልምና እምነት ተከታዮች እንኳን መልእክት አስተላልፏል። ከአርበኛው መልእክት ስንመለስ የብልጽግና ነገር አራምባና ቆቦ ሆኗል። ይህ ብልጽግና አገዛዝ እርስ በራሱ ቋንቋው እየተደበላለቀበት ነው። ባህር ዳር የመሸገው የክልሉ ሹምባሻ ጭንቅ ውስጥነን ተከብናል ሲል፣ አዲስ አበባ የተቀመጠው ቅሪላ ደግሞ ክልሉን ጨብጠነዋል እያለ ነው። የአማራ ሕዝብ የሚያውቀውን ሀቅ ያውቃል። ባይሆን ስለምታታልሉት የሩቅ መንጋና ለምትላላኩለት አረቦች ስትሎም ተግባብታችሁ ዋ ጉዋሹ እንጂ ሲሎም በርካቶችም ትዝብታቸውን ሰጥተውናል። ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሎም የሰላም ሚኒስተሩ ይናገራሉ። ወዲህ ደግሞ የአማራ ክልል ርዕሰ መስተዳድሮም አቶ አረጋ ከበደም የጸጥታ ችግር ውስጥነን ያለነው ሲሎም ይናገራሉ። የአማራ ክልል ርዕሰ መስተዳደር መምህራንን ማገትና ማጎሳቆል እንደዚህና የሚነገርበት የጸጥታ ችግር ውስጥ ያለነው ሲሎም፣ የሰላም ሚኒስተሩ ሁሉም የአማራ ክልል ዞኖች በጣም ሰላማዊ መሆናቸው ተናግረዋል የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ባህር ዳር ከተማ በተካሄደ ውይይት መድረክ ላይ ትላንት ባደረጉት ውይይት በአማራ ክልል ለተፈጠረው ግጭት መፍትሄም እንደሚያሻም ገልጸዋል። የሰላም ሚኒስትር መሐመድ እድሪስ በበኩላቸው በአማራ ክልል ከሁለት ወረዳዎች ውጪ ሁሉንም ወረዳዎች በመንግስት ቁጥጥር ስር መሆናቸውን ከፋና ጋር ባደረጉት ቃለ መጠይቅ ተናግረዋል። ይህ ነጭ ቅጥፈት ነው። በአማራ ክልል ካሉ 268 ወረዳዎች ሀገሮች ውስጥ ከሰማንያ ፐርሰንት በላይ የሚሆኑትን ፋኖ እንደሚያስተዳድረው ነው በረካቶች የሚናገሩት። በተቃራኒው የፌዴራል መንግስቱ ደግሞ ከሁለት ወረዳዎች በስተቀር ሁሉንም ተቆጣጠረያለው እያለ እየቀጠፈ ነው። በሌላ በኩል ደግሞ የለም ተከበናል፣ ክልሉ ከቁጥጥራችን ውጭ ነው ሲሉ አረጋ ከበደ ይናገራሉ። ይህ ክልሉ ሰማንያ ፐርሰንት የሚሆነው ይዞታ በፋኖ በቁጥጥሩ ስር እንዳስገባውም ይነገራል። ከክልል እስከ ፌዴራል ባለስልጣናት በአየር ካልሆነ መኪና መጓዝን እንደ ሲኦል ነው የሚፈሩት። ምክንያቱም ደግሞ የፋኖ ኃይሎች በርካታ ቦታዎችን ስለተቆጣጠሩ ነው። የክልሉ መዲና ሳትቀር ባህር ዳር በፋኖ ኃይሎች በየሳምንቱ ትጎበኛለች። በዚህ ሁለት ቀን ብቻ የፋኖ ኃይሎች ባህር ዳር ገብተው ድንቅ ኦፕሬሽን ሰርተው ዘና ብለው መውጣታቸው ነው የተነገረው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ምክትል ቃል አቀባዩም ፋኖ እስቲበላለሙ በሰጠው መግለጫ ባህር ዳርን ከበን ይዘናል ሲልም አስታው ታዲያ የፋኖ ኃይሎች የፈለጉትን ማድረግ በሚችሉበት ምድር ነው የፌዴራል መንግስቱ በአደባባይ እንዲህ የሚቀጥፈው። ይህ በእንዲህ እንዳለ በዛሬው ዕለት የአማራ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድ የብልጽግናን ሰራዊት የራስ ምታት የሆነችበት አይበገሬው ግትም ሻለቃም አሮጌው ከተማ መሽጎ የነበረውን የብልጽግናን ኃይል መብረቃዊ ጥቃት ሰንዝራብታለች የአርበኛው የጥቁር ሸጋ ልጆች ብርጌድ ግጥም ሻለቃ በዛሬው ዕለት ሁለት የሚሊሻም አባላት ወደ ላይኛው ላይመለሱም ሸኝተዋቸዋል። በሌላ በኩል ደግሞ በርካታም የብልጽግና ሰራዊት እስከ ወዲያኛው ተሸኝተዋል፤ እስካሁን በቁጥር አልታወቀም። የፋኖ ኃይሎችን ምት መቋቋም ያቃተው የአገዛዙ ጦርም እግሬ አውጪኝ ብሎም ፈርጥጧል። ወደ ጎንደር አልፋለው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ ሁለተኛ ኮር ቋራ አሜዴላ ክፍለ ጦር ነብሮ ብርጌድ በቋራ ወረዳም ጎለጎ ከተማ ወጣ ብሎ በምትገኘው ሽመል እግር ተብላ ከምትጠራው መንገድ ላይ ከነብስ ገበያ በአራት መኪና ተጭኖ ወደ በሙር እየተጓዘ የነበረውን የብልጽግና ንሰራዊት ኮማንዶ ላይ በተወሰደ እርምጃም ከ30 በላይ ቁስለኛ ሲሆን በርካታው መደምሰሱን የፋኖ ኃይሎች አስታወቆ፣ ጎለጎ ከተማ ላይ ውጥረቱ ነግሷል ሲሉ የቋራ ሜዴላ ክፍለ ጦር ህዝብ ግንኙነት አርበኛ አስቻለው አለባቸው ለሚዲያችን አስታውቀዋል። ይህ በእንዲህ እንዳለም አፋባሃ ጎንደር ቀጠና በተለያዩ የውጊያ ግንባሮች በትላንትናውና በዛሬው ዕለት ድልን ተቀዳጅቷል። በትላንትናው ዕለት የአፋባሃ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር በተለያዩ ግንባሮች ስኬታማ ቀዶ ጥገና ማድረጉን በተከታታይ መረጃዎች ስናደርስ የቆየን መሆኑ ይታወቃል። የአምስተኛ ኮር ድሎች መካከል ዛሬ ምሽት ከፍተኛ ወታደራዊ መኮንን ኮረኔል ማዕረግተኛ ወታደራዊ አዛዥ እስከ ወዲያኛው የተሸኘ መሆኑን ቀደም ብሎ በነበረው የዜና ወጃችን አስታውቀን ነበር። በሌላ በኩል የጎንደር ቀጠና የመይሳው ካሳ ኮር ጊዞ በልጃ ነው ክፍለ ጦር በአርበኛ ሸረብ አቸነፍ የሚመራው አውላላ ሜዳ በተባለ ልዩ የብልጽግና ሰራዊት ምሽግ በተደረገ የተጠና ማጥቃት ለመነው ብርጌድ ንስር ሻለቃ የብልጽግናን ሰራዊት ሙሉ በሙሉ ደምስሶታል በዚህም ስምንት በህይወት የተማረከም 23 ነፍስ ወከፍ መሳሪያ የተማረከም አንድ ብሬን እየተማረከም። አንድ ስናይፐር የተማረከም ሁለት ሳጥን አንድ ሺህ የብሬን ጥይት የተማረከም በኬሻ 2000 የክላሽ ጥይት የተማረከም ሲሆን ቀጠናውን አጽድቶ የአፋባሃ ጎንደር ቀጠና መይሳው ካሳም አምስተኛ ኮር ሶበልጃኖ ክፍለ ጦር ላመነው ብርጌድ መቆጣጠሩም ተነግረዋል። የአፋባሃ ጎንደር ቀጠና ራሳ ሞራ ውብነ ሶስተኛ ኮር ሰሜን ብርቅዬ ክፍለ ጦር የተወጣጡ አባላት በትላንትና ሁለት ወቀን ከተማ ሰርጎ በመግባት የአገዛዙን መስሪያ ቤትም አጋይተው ተገኝተውታል። በትናንትና ሁለት ሌሊት የሰሜን ጎንደር ዞን ደባርቅ ከተማ ሰርገው በመግባት ደፈጣ ጥለው የአገዛዙን ወንበር አስጠባቂ አንድ ፓትሮል የሞላ የብልጽግና ሰራዊትም ደምስሰውታል። ሰውታል ወታደራዊ ተሽከርካሪውም ከጥቅም ውጭ ሆኗል። በትናንትና ሁለት በሌላ በኩል ከደባርቅ ግንባር አምስት ኪሎ ሜትር አሁንም ደፈጣ በመጣል አንድ ፓትሮል የአገዛዞን ወንበር አስጠባቂ ጥምር ኃይል እስከ ወዲያኛው ተሸኝተዋል። አፋ ባሃ ጎንደር ቀጠና ሜጀር ጀኔራሉ ባንተም ጠና ገላውዲ ቴድሮስ ክፍለ ጦርን የአገዛዞነ ሰራዊት ከአርብ ገበያ ወደ ደብረ ታቦር ለማለፍ ሲሞከረ ገላውዲዮስ ላይ በአፈር ዋናት ብርጌድ በተወሰደበት የደፈጥ አመት ቁሳዊና አካላዊ ጉዳትም አስተናግደዋል። ይህ በእንዲህ እንዳለ በመጨረሻ አረበኛ ደረጀ በላይ ከአንድነቱ ጋር በተያዘ እንዲሆም በመላው የአማራ ህዝብን ብሎም በኢትዮጵያ ህዝብ ስለሚጠየቁ ጥያቄዎች መልስ የሰጠበት ቃለ መጠይቅ አድርጓል። አረበኛው ከበለጠ ካሳ ጋር ያደረገውን ቆይታም እነሆም ሰልጠን እንመለስ። አሁን እየጠራ ያለ ጥሩ። ሌላው ጥያቄ ምንድን ነው? በተደጋጋሚ ህዝቡ የሚጠይቀው ነው፣ የእናንተም ሰራዊት የሚጠይቀው ነው። በዛም በዚህም ያለው የፋኖ አንድነት ጉዳይ ምንድን ነው? ለምንድን ነው ፋኖ አንድ የማይሆነው? እናንተ አንድ እንሆን የሚል ጥሪ ከአሁን በፊት አቅርባችኋል። ከሌሎቹ ወንድሞቻችሁ ምን ምላሽ ተሰጣችሁ? ህዝቡ ይህን ጉዳይ በተደጋጋሚ ይጠይቃል። የፋኖ ትግል ውጤት እንዲያመጣ ከተፈለገ ፋኖ አንድ መሆን አለበት እና ግዙፍ ሃይል መገንባት አለበት። አንድ ማይሆን ከሆነ ፋኖ የጋራ ዓላማውን ይስታል፣ ችግር ውስጥም ይገባል፣ ለራሱም የህልውና አደጋ ውስጥ ይገባል ይላሉ እና ላቀረባችኋቸው ጥያቄዎች የተሰጠ ምላሽ ምን አለ? ከሌሎች ወንድሞቻችሁ እናንተ ስለ አንድነቱ የሄዳችሁበት መንገድ አለ? አሁን በዚህ ሰዓት ህዝቡ ስለ ፋኖ አንድነት ምን መስማት አለበት? ከእናንተ አንጻር አሁን ህዝቡ ጥሩ ነገር እንዲሰማ እየተዘጋጀን ነው። እኛ እንደ አፋሃድ ያቀረብነው ወይም እናስተላልፈው ጥሪ ጥሩ ተስፋ ያለው ጥሪ ነው። ጥሪያችንም እየተቀበለው ነው ያለ ተዋጊ ፋኖ እየተቀበለው ነው ያለ። እዚህ መሀል ግለሰቦች ይኖራሉ። ግለሰቦችን አሁን በስም ባልጠራም፣ ህዝቡም ሆነ ማንኛውም ለይቶ ስላወቃቸው እነሱን አሁን ስማቸውን መጥራት አያስፈልግም። የምንጠራበት ጊዜ ሊኖር ይችላል። ተስተካክለው፣ ይቅርታ ጠይቀው ወደ ትግላቸው ተገቡ ስማቸውን በጥሩ ሁኔታ እንጠራለን። ለይተው ካልገቡ ግን ተዋጊው መሬት ላይ ያለው ሰራዊት አሁን ቆጭቶት በአንድነቱ ክፍተት በአንድ ባለመሆኑ የገጠመውን ችግር ገምግሟል፣ ገምግሟል። አሁን ግንኙነቱ ጥሩ ሁኔታ ነው ያለ። በቅርብ ቀን ለህዝባችን ጥሩ ነገር እናሰማለን ብለን ዘጠና አምስት ፐርሰንት ያው ተረጋግጠን ያለንበት ሁኔታ ነው ያለ። አሁን ትግላችን ወደ ጥሩ ቁመና እየሄደን ያለ፣ በሀሳባችን እየተግባባን ነው ጨርሰን ደግሞ ስንገናኝ ስንነጋገር ደግሞ በአንድ ላይ የሆነን ደግሞ ለህዝባችን ጥሩ ነገር ጥሩ ደስታ ይዘንለት እንቀርባለን ብዬ አስባለሁ። ረዥም ቀን ሳይሆን በቅርብ ቀን ነው። አሁን ከዚህ አንጻር ሚዲያ ላይ ስትቀርቡ ነው እንጂ ስለ አንድነት የምታወሩት የምትናገሩት። እናንተ ግን የያዛችኋትን ስልጣን እንደ መጨረሻ ስልጣን ነው የምታዩት። ለስልጣን ነው የምትጋፉት፣ ለስልጣን ነው ሽኩቻ ውስጥ የምትገቡት። ፋኖ አንዳንድ የፋኖ ሰራዊት በኬላ አንድ ኬላ ለመቆጣጠር ለዕለታዊ ጥቅም ግፊ ውስጥ ይገባል። እናንተ በትክክል አንድነቱን አትፈልጉትም። ለሚዲያ ላይ ሲሆን ብቻ ነው ለህዝቡ ይሄን የምትነግሩት እንጂ በተጨባጭ ወደ አንድነት እየሄዳችሁ አይደለም። ይሄ እናንተም ብቻ አጠቃላይ ፋኖን የሚመለከት ነውና ገና ጫካ ውስጥ ላለ ስልጣን ነው እየተሟገታችሁ ያላችሁት። ይሄ ደግሞ በህልውና ትግል ተገቢ አይደለም የሚሉ አስተያየቶች ይቀርባሉ። ይህንስ እንዴት ታብራረዋለህ? አሁን ታጋዮ መሬት ላይ ያለው ታጋዮ ይህን የገመገመ ይሄን ከጎኑ ያለውን ለማስወገድ ነው አሁን እየገመገመ ያለ ሰራዊቱ ተሻለ ይሄን እየገመገመ ያለ በቄላ የነበሩትን ችግሮች ውስብስብ ችግሮችን ይሄን ለማጽዳት ጠፈፍ ያን አሰራር እንዲሰራ ለማድረግ በስልጣን ትንሽ ላም ሰዎች እየገመገመን ያለ ከእኔም ጀምሮ እኔም ጀምሮ ሰራዊቱ እኔን እየገመገመ ችግር ካለበት ደረጀን ችግሩ ማሳየት አለብን የሚል ራሱ ሰራዊቱ ከታች እስከ ላይ ድረስ እስከ ክፍለ ጦሩ እየገመገመን ያለ ያሰራር የአመራር ችግር ካለ ወይም ደግሞ አንድ ላለማድረግ ስልጣን እኔ ብቻ እኔ ካልሆንኩ የሚሉትን ሰዎች ወይም ግለሰቦችን እየገመገመን ያለ ይሄ ግምገማ ነው። አሁን ያስተካክለዋል ተብሎ እየታሰበ ያለ አሰራራችን በዚህ ልክ ነው። ይሄን ገምግመን ነው ንጹህ የምናደረገው፣ ታጋዩን አንድ መስመር የምናስይዘው ይሄ ተገምግሞ ነው። ይህን አሁን በየአቅጣጫው እየገመገመ ነው። እነማን ናቸው ስልጣን የሚፈልጉ እነማን ናቸው። ከመጀመሪያ እስከ መጨረሻ እስካሁን እስካለንበት ስልጣን እኔ ካልያዝኩ ስልጣን እኔ ካልሆንኩ እኔ በበላይ ካልሆንኩ የሚሉት ሰዎች ለይቷል። አሁን ሰራዊቱ ተዋጊው በዚህ ላይ የገጠመውንን ክፍተት ወይም ኪሳራ ትግሉን እስካሁን የጎተተበት ይህ እስከሆነ ድረስ ይሄን አሁን ሁለቱን ነገሮች በቀረጥ በዚህ በስልጣን ሽኩቻ በተለያዩ በቃ አለ አደለ። ይሄንን ነው በቃ፣ ይሄ ሲያዝበት ነው። አሁን አንዳንዱ ፋኖ ማፈተለክ የጀመረ ይሄ ሲገመገም ነው። እና በዚህ ላይ ነው ስራ እየተሰራ ያለ። ይሄ ነው ትልቁ ነገር አንድነታችን የሚያመጣው። ይህን ገምግሞ ነው አሁን፣ በቅርብ ቀን ጥሩ ደስታ ለህዝባችን እናሰማለን እያለ እያቀድ ያለ ይሄ ነው። ጥሩ እስኪ እንደው ጠቅላላ በሁለት አመታት ያሳካችሁት ወታደራዊ ድል፣ ፖለቲካዊ ድል ሊለካ የሚችልና ህዝብ ሊያውቀው የሚችልና ነገ ደግሞ ከዚህ ተነስቶ የምትሄዱበትን ህዝብ እንዲከታተለው እና የትግላችሁ አጋር ደግሞ ሁኔታውን በአንክሮ እንዳየው ስኬታችሁ ምንድን ነው? ስኬታችን እንግዲህ አሁን ደካማ አሰራሮችን በመርህ እንዲከተል የነበሩትን ክፍተቶች እንዲያርም ፋኖን አሁን ቅድም ባልኩ ልክ የፋኖ የተግባር የአፈጻጸም ጉዳዮች ታች በኬላ ላይ የሚጋጩ ግጭቶች አሉ። መሪውን የማያከብ? በስልጠና በደንብ ብሎ ያልታነጸ ፋኖ በእያንዳንዱ ጣልቃ ገቦች አሉ። ይሄን ነው አሁን እያስተካከለ ሁለት ዓመትም ሲቆይ የድርጅት መዋቅሩ የድርጅት አወቃቀሩ በጣም የራሱን ስራ ቆንጆ አድርጎ ሰርተዋል። ማኒፌስቶን ሰርተዋል። መሪውን ቅደም ተከተል እንዴት አገር ሲቆጣጠር አገር ሲረከብ እንዴት እንደሚመራ ሁሉን እቅዱን ጨርሶ ሰርተዋል። ግን ከታች ያለው የሰራዊት መዝረክረኮች እነዚህን አሁን እያጸዳን፣ ለዚህ ነው አሁን ሁለት ዓመትም የፈጀብነ ህዝባችንም ትንሽ ችግር ውስጥ ውስብስብ ውስጥ ያስገብቶት የነበር ነው። ይህን አሁን በቅርብ ቀን በድርጅታችን ያው የአሉትን የማጥራት ስራዎችን ሰርተን አዘጋጅተን ሬዲ የሆነ ወታደር በደንብ አድርግና አታድርግ የሚለውን ያወቀ ወታደር ቀርጸን ለህዝባችን እናቀርባለን ብለን አዘጋጅተን ጨርሰናል። ጥሩ። ስለ ድርጅታችሁ አንስታል። ድርጅታችሁ አፋድን አማራ ፋኖ ህዝባዊ ድርጅትን ካነሳ ድርጅቱ ከተመሰረተ በኋላ በወታደራዊም ፖለቲካዊ አመራር በመስጠት በኩል የሚፈለገውን ደረጃ አልሰራም፣ በሚፈለገው ልክ አልተንቀሳቀሰም የሚል ትችት ይቀርባል። አንተ ደግሞ ሰርተናል ነው የምትለው። ለመሆኑ ማሳያ የሚሆን ነገር አለ? ከዚህ ውስጥ አንዱ ከሌሎቹ ወንድሞች ጋር ለምሳሌ ወደ አንድነት መምጣት አጋርነት መፍጠር እንደዚሁም ደግሞ ከሌሎቹ በኢትዮጵያ ውስጥም በኢትዮጵያ አፍሪካ ቀንድም ካሉ ከሌሎቹ ጋር የሚሰሩ የፖለቲካ ወታደራዊ ዲፕሎማሲያዊ ስራዎች አሉ። ድርጅቱ እንደው ለመሆኑ አንተ በገለጽ ከሁሉ ሰራዊቱን እየመራ ነው፣ የድርጅት መዋቅሩን አስጠብቆ እየሄደ ነው። አፋድ የራሱን ሰራዊት በደንብ አድርጎ አስጠብቆ እየሄደ ነው፣ ስራ እየሰራ ነው። ከሌሎች የጎን ጓደኞቹ ጋር ደግሞ የነበረውን ግጭት እያጠበበ ያው የሰናን ጥሪውን የአንድነት ጥሪውን እያቀረበ ነው ያለ ወይም ደግሞ በዚህ አመት ውስጥ የገጠመው ችግር ፈታኞች ብዙ ናቸው። እንደምሰሙት ያው የጎንየሼ ወገን ባላን ጋራ ሰራዊቱን ከትግል ማራቅ ወይም በክፉ ተኩሮ እንዲያዩ ማድረግ ነበሩ ግፊቶች። ስልጣን ፈላጊዎች እንደገና የመደበኛው ጠላት ይህን ተጠቅሞ በዚህ ላይ ደግሞ እንቅስቃሴውን ደግሞ ሰራዊት የጨመረ ቁጥር የጨመረ አቅም የጨመረ መስሎ ደግሞ በጣም በሰፊው ደግሞ እንቅስቃሴ አለ። ውጭ ላይም እንደዚሁ መከፋፈሎች ነበሩ። በዚህ ልክ ያው የአፋድ ፈተና ብዙ ፈተና ነው የገጠመው። ፈተናውን ግን አሁን ተቋቁሞ ወደ ጥሩ ነገር ደርሷል ማለት ነው የሚችለው አፋደ ነው የሰራ ይሄን ተቋቁሞ ይሄንንም አሁን አሸንፎ የአንድነት ጥሪውን የራሱን ችግር ካለበት የራሱን ውስጥም ለመፈተሽ ዝግጁ ሆኖ አሁን የአንድነት ጥሪውን እየጠራ እያቀረበን ያለ እና የቆየበት ስራ ይሄ ነው አዎ አንዳንድ ቦታዎች አሁንም እኔ እናንተ ይህንን ቃለ ምልልስ በዚህ ሰዓት እያደረግንም አንዳንድ ቦታዎች በቦታ መጥቀስ ይቻላል በፋኖዎች መካከል እርስ በርሽ ኩቻዎች አሉ ይሄ ለምንድን ነው እየሆነ ያለው? የሚቆመውስ እንዴት ነው? መፍትሄው ምንድን ነው? በእናንተ በኩል በዚህ በኩል ያላቸው ዝግጁነት ምንድን ነው? ይህም በግልጽ ማስቀመጥ ይቻላል። ሸዋ ውስጥ አካባቢ፣ እሱ ጎንደር አካባቢ፣ ወሎ ውስጥ አካባቢ፣ ቀደም ብሎም እንደዚሁ ከወራት በፊት ጎጃም ውስጥ አካባቢ የነበረው አለ። በየአካባቢው እርስ በርስ ይሄ ምክንያቱ ምንድን ነው? እንዴትስ ይቆማል? ምንድን ነው በዚህ በኩል የመፍትሄ ሀሳብ የምትሉት እናንተ? ይህንን አሁን በጠራቸው ሀገሮች ወይም ጠቅላይ ግዛቶች በየራሱ ጠቅላይ ግዛቱ አሁን ይህን የቤት ስራ ተሰጡት ያለ ይህንን ልዩነት አጥቦ በአንድነቱን አጉልቶ እንዲመጣ ነው። አሁን የቤት ስራ እየሰራ ያለ የአፋድ መልእክት አሁን በዚህ ልክ ነው። በየጠቅላይ ግዛቱ ያሉትን ልዩነቶች አጥቦ እንዲመጣ እየገመገመ እያስተካከለ፣ እራሱን ዝቅ አድርጎ መሪው ራሱን ዝቅ አድርጎ ያሉትን ችግር ተቀራርበን እንፍታ እያለ አሁን ተቀራርቦ ለመፍታት ነው ተዘጋጅቶ ያለ የተቀራረበም አለ ተቀራርቦ እየፈታ ያለም አለ። በሸዋም በወሎም በጎንደርም ይሄ ነው አሁን ዝግጅታችን። በቃ ተቀራርበን ለመስራት የራሳችን ልዩነት ለማጥበብ አንዱነን ወደ አንዱ ድርጅታችን ወደ አማራ ድርጅት በቃ ወደሚጠቅመው ያሻግራሉ የሚለው ድርጅት ገምግመን ያው እየቀረብነ ያለን በዚህ ልክ ነው። ደስታችን ለህዝባችን ይሄ ነው እናቀርባለን ብለን ያለን በየጠቅላይ ግዛቶች ሁለት ሁለት የሆነ ፋኖ አለ ከሁለቱ ተሰነጣት ተሰነጣጥቆ ጠላቱን ቢዋጋም ይልቅ አንድነቱ ክፍተት ስለነበረበት ጠላት በመሀል ሰንጥቆ እየገባ በመሆኑ፣ ይሄንን ነው እየገመገመ ያለ ለዚህ ጠላትን ተኖረ በአጭር ጊዜ ለማሸነፍ አንድነት አንድ መሆን ያስፈልጋል የሚለው እየገመገመ